ሰለው ዴን የሆነ ኢትዮጵያን ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ለማን ታውቁኝ እናባላለሁ አራት ሰዓት በኦክሲጅን የምተነፍስ እህታችሁ ነኝ። እግዚአብሔር ይመስገን፣ ስለዚህ ቀን እግዚአብሔርን አመሰግነዋለሁ። ውዶችዬ ሰብስክራይብ፣ ላይክ፣ ሼር ያላችሁ ይህ ቪዲዮ ጀምሩልኝ፣ አበረታቱ፣ ከጎኔ ሆኑ። ከጎኔ ስለምትሆኑ ስለምታበረታቱ እጅግ አድርጌ አመሰግናለሁ ያው ማሳደግ ስለማልችል ነው ያለኛ አማራጭ ገዳም አስቀምጬ ነው የመጣሁት። ደብረ ብርሃን ገዳ ሰው ማረፊያ ሲኖር ነው ልጅ የሚያሳድገው። ይኸው እንደምታዩት እቃችንን እየሰበሰብን ነው፣ ወደ አረር ምንሄድ አረር ምሄድን ገና እንገባበት ቤት እራሱ ራሱ እንደምታውቁት ያው ያው ላይ በለቀቅን ነው ሶስት ወር አልፎ ነው እግዚአብሔር ደማ ያዘጋጃል ሁሉ ነው፣ በጣም ያሳዝናል። ልጅን እንግዲህ ማረፍ ያጡ እንግዲህ ልጅ ከእናት ተለይቶ አፉታለሁ ያውና፣ እናት ከልጇ ተለይታ መኖር እንደማች ወላድ መቼ የሚያውቀዋ ለሰውን ማሳድጉልኝ ተብሎ ይሰጣል እንኳን ለእግዚአብሔር ቤት እኔ ልጅ እንደተማረ ማስተማር ስለማልችል ሰጠው። ምክንያቱም የት አድርጌ አስተምረዋለሁ? አሁን እንደምታየው ሰው አስጠግቶኝ ነው ያለሁት። ዛራ ግን የት አድርጌ ቤት ሲኖር ነው መጀመሪያ የሚማርበት የነበረት ምክንያት ተከራይቼ ነበር። ግን አሁን እንደምታየው

ለትልልቅ ባለስልጣን ሐረርም እንደምታውቁት ኦክሲጅን የለም። ኦክሲጅን ጥራት በጣም ችግር አለብን። ችግሩን የሚያውቀው ባለቤቱ ነው። ሁላችንም ችግር የሚያውቀው ባለቤቱና እና ይከብዳል እዚ ጋር ደግሞ አስር ቀን ከምናምን ስቀመጥ ደከመኝ ሰለቼ እንብላል ያላለችው እኔ ግን ቆርጫለሁ። ምንም ማድረግ ስለማልችል ሜዳ ላይ ወጥቶ ከማየው ገዳም የአባቶች እግር ስር ዝቅ እያለ ቢኖር መርጫለሁ። ከእግዚአብሔር ጋር በጸሎት አድርጉ። ይሄና ታቁታላችሁ። እናት ከልጅ ልጅ፣ አሁን እየደወለ መቀመጥ አቅቶታል። ምንም ማድረግ ስለማልችል በቃ ልጅን ሰጥቻለሁ። ምንም ማድረግ አልችልም። ከቻላችሁ ለደንቻይ ይተርስልኝ። ቆንጆ ነው። ልጆችን ሰው ስቤ እንድቀመጥ ልጄ ተለይቶኛል ከተወለደ ጀምሮ ማለት ነው። ያለበትን ስሜት እኔና አቅራቢያ ያለን በጣም ያማል። እናት ከልጅ ተለይታ አታውቅም። እኔ ግን ልጄን በቁሜ ላይቸዋለን ይህጥብ ያመጣል ረስ

ከነገራችን ላይ ግን አንድ ነገር ነግራችሁ ጀግናዋሊ በቀን የማያውቀው የለም። የሀገር ባለውለታ ስማሪ ቦርድ ነው ጊዜ ማለት ነው። ይሄም ለመንግስት አቀር ስላልደረሰ ነው እንጂ የኢትዮጵያ መንግስት ዝም ይለኛል ብዬ አልገምትም እና የኢትዮጵያ ሕዝቦች በሀገር ውስጥም በውጪ አሁን በጣም ጋጥም ይዘናል። እንዲህ ብሎ ማውራት ይከብዳል። በጣም ከብዶኝ የድሮ አጠንካሬ ትናይት አደለው አሁን አቀቱኛ ልጄን የሚያ ነገር ነው ገዳ ምክንያቱም ቤት የለኝም፣ መጠሪያ ቦታ የለኝም። የት ቦታ በፊት ከነበር ከማስተምርበት ሰፈር ለጥቄ አሁን ሰው አስጠግቶኝ ሀር ላይ ያለው ልጄ ዘጠኝ ዓመት ልጅ ነው። ሴቷ ምን ብዬ ነው ምላት ወንድምሽ

ሲሄድም የምገባበትን መድኃኒዓለም ነው የሚያውቀው። አንድ ጊዜ እንግዲህ መድኃኒዓለም ለኔ ያለውን ያው ያመቻችልኝ። ከቻላችሁ ከቻላችሁ ለኢትዮጵያ መንግስትም አድርሱልኝ። አሊ በርኬን የማያውቀው ሲሄድም ዶክተር አብይ አህመድም የሚያውቀው እሱም ከእግዚአብሔር ይህ የሚያልኩበት ምክንያት ታሪኩን የሚያውቅ ሰው ብዙ አውረዋል። እና የወላችሁ እኔ አስራ አምስት ቀን ብመጣም እዚችው ጋ ነው የማልፈው። እዚች ጋ ያው የጠር እንልሚሄድ አብረን ገዳም እየሄድን ከምንም በላይ ታብታላችሁ። ሰው ካልቸገረው መቼ ሚዲያ ላይ አይወጣም። በዚህ በእንደዚ አይነት ሚዲያ ላይ ማየታችሁ ያ። አሁን ግን በፊቷ ጠንካራ አይደለም ምክንያቱም የምወደው ልጅ ነው። ቲቴ የመጣት ቤት ቢኖረኝ መቀመጫ ስፍራ ቢኖረ አሁን በፊት ከሚማርበት ርቀት በጣም ያለበት ነው። የገባ መባጃጅ ወስዶብኛል። የሚሄድ ሀሳብ አለኝ ወይ መኪና ይገጫል አለው ከዛ ሁሉ ከመሳቀል ያለኛ አማራጭ ራቅ ያለ ገዳው ሄጄም እንዳ ናቁት እንዳንቀሰቀስበት ብዬ ከሀረር ደብረ ሊባኖስ ገዳም ያስገባት። ወንድም እናት ተለያይቶ ይከብዳል፣ ለእህትዮም ይከብዳል። እንኳን ለኔ አይደለም። እህትዮውን ምን እንድምላት አቀ ሳያሚኝ ቀርቷል። ህመሙን ደግሞ የደረሰበት ያውቀዋል፣ ወደደ ያውቀዋል። ልጅ ከእናቱ ተለይቶ እሱም ያለበትን ስቃይ አጠገቡ ያለው ሰው እና አንድ እግዚአብሔር ነው የሚያቀው። በጣም ይከብዳል። እኔ ያለው ከቻላችሁ ላዳን ነው ለከንቲባ አዲስ አበባ ከንቲባ ላዳ ነች። አይ ሌላው ቢቀር ልጆች የለ ወደፊት ጅብ እንዳይበላቸው። እኔ ከሞትኩ ጅብ ሻሊ በርኬ ልጅ ስሞት ሻሊ በርኬ ልጅ ልጆች ውጭ ማየት አይከብዳል? በተለይ ለኢትዮጵያን አይከብዳል? ሻሊ በርኬ ልጅ ልጆች ሜዳ ላይ ማየት አይከብድ? አባቴ እኮ አገር ነው እቃ ያስረከባቸው። ለእኔ ቤት አተው አደለም። ይሄ እኔ የምለቀው አልደረሳቸው፣ በምንም ቢደርሳቸው፣ ማንም ዝም አይለኝ። አሁንም ያለሁት ከእግዚአብሔር ቀጥሎ በእናንተ ጸሎት፣ በእናንተ ቸርነት፣ ከእግዚአብሔር ቸርነት፣ ከእናንተ ምርታት፣ ከጉሮራችሁ ነጥራችሁ፣ የትም ሀገር ይሁን እኔ ካሁን በኋላ ያገኘውበት ቦታ አቀመጣለሁ። ጃቤ ይመጫጫል። አንድ ቀን ልኖር ሁለት ቀን ልኖር ኖር አላቀው፣ ሶስት ወር ኖር አመት ኖር አላቀው። አራት ሰዓት ቦክስ ስኳር ታማሚ ነኝ ደሞ ህመሙ በጣም እየባሰብኝ ነው ያለው እና ይከብዳል። ልጅና እናት ተለያይቶ ይከብዳል በጣም በጣም አንድ ቀን ተለይቶኛል። ግን እግዚአብሔር አብርታኝ ነገ ሜዳ ላይ ከማልሻል ቦታ ቢኖረኝ ያለሁበት አካባቢ ቦታ ቢኖርን ትምህርት ጀላት የሚል ሸኳ ኖረዋል። ግን የቤት ኪራይ ሰው ልጅ ሲሉ ከፍዬ መኖር ይችላሉ። አሁን ራሱ ዓርብ ሄደ ቤት ፍለጋን ዞረ። በአቅም የሚያከራይኝ ሰው መቼ ማያከራይ የሚያከራይኝ ሰው ፈልጋል እና ከቻላችሁ በተለይ የኔ እውነት ተከታታዮች ብዙ ሚዲያ ተከታታዮች አላቸው ይህንን ቻናል